አሰላሙ አሌይኩም ወረህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ወይ የዛሬው ህልም ደግሞ በህልም ፖሊስ ሲያባርረኝ ፖሊስ ሲያስሮጠኝ አየው ትላላችሁ ወንዶችም ሴቶችም ማለት ነው እና በፖሊስ ዙሪያ ፖሊስን ማየት ፖሊስ ምናምን የሚል ሌላ ፍቺ ቪዲዮ አለ ይሄኛው ደግሞ ምንድነው እያሯሯጣችሁ ሲያሯሮጣችሁ ሲያሳድዳችሁ፣ ብቻ በአጠቃላይ ለዛኛው ቪዲዮ ማገዣ እዛ ላይ ስታጡት ደግሞ እዚህ ጋር እንድታገኙት በማሰብ ፖሊስ ሲያሯሩጣችሁ ማየት የሚሰጠውን ፍቺ ይዤላችሁ ቀረብ ያለው። እናንተ ደግሞ ላይክ እያደረጋችሁ፣ ሰዓት ሰስቱ ሰብስክራይብ እያደረጋችሁ፣ ሼር እያደረጋችሁ ተከታተሉኝ ማለት ነው። ላይክ እያደረጋችሁ አበረታቱኝ። ሁል ጊዜ ላይክ አድርጉ እያለን እኛ እናስታውሳለን፣ እናንተም ደግሞ ጊዜና ሰዓት ስለማይፈጅ ማረግ ነው። በቅንነት ማለት ነው። አሁን ተከታተሉኝ፣ ወደ ህልም ፍቺ እገባለው። ለሚፈጠረው አንዳንድ የቃላት ስህተት እያነበኩ ስለሆነ በትግስት ተከታተሉ። ምክንያቱም ሳነብ ከትርጉሙ አኳያ ወደ አማርኛ የተተረጎመ ስለሆነ ልሳሳት ስለምችል ማለት ነው። አሁን እንቀጥል። አንዲት ልጅ ፖሊሶች በህልም እያሳደዷት ምናልባት ያላገባች ልትሆን ትችላለች። ብቻ በአጠቃላይ አንዲት ልጅ ፖሊሶች በህልም እያሳደዷት እንደሆነ ካየች ይህ ፍቺ ፈጣሪ ለደረሰባት ነገር ካሳ እንደሚከፍላት እና በቅርቡ በቅርቡ ማለት የደረሰባት ከዚህ በፊት የደረሰባት የፍቅር ገጠመኝ ጥሩ ያልሆነ የፍቅር ጊዜ ከነበረ አሁን ይህንን ፖሊሲ ያሳድዳት በህልም ካየች በፍቅርና በድግነት የሚይዛት ጻድቅ ባል እንደሚሰጣት የሚያሳይ ምልክት ነው ማለት ነው። እንግዲህ ከዚህ በፊት በፍቅረኛ ተጎድታ ከሆነም እንደዛው። ስለዚህ አንዲት ልጅ ያላገባች ሴት ፖሊስ ካሳደዳት ጻድቅ ባል እንደምታገኝ ያመላክታል። ሌላው ደግሞ አንዲት ባለትዳር ሴት ደግሞ ፖሊሶች እያሳደዷት እንደሆነ ህልም ካየች ይህ ለእሷ አስፈላጊና ልዩ የሆነ ነገር እንደምታጣ ያሳያል። ያም ደግሞ ለእሷ ሀዘንንና ብስጭትን ያስከትልባታል ማለት ነው፣ ለባለትዳር ሴት ነው። ይሄ ፍቺ ማለት ነው። ለሴቷ ባል ታገኛለች ብለናል፣ ለባለትዳሯ ደግሞ ፖሊስ ካሳደዳት የምታጣው ነገር አለ ብለናል ማለት ነው። እሺ በህልም ውስጥ ፖሊስ እያባረረ እያባረራችሁ እንዳለ በህልም ከተመለከታችሁ ለተወሰነ ጊዜ በገንዘብ እንደምትሰቃዩ ያሳያል። ግን ያን ነገር ታያስሸንፉታላችሁ ማለት ነው። በህልም ፖሊስ የሚያባረረው ሰው ምናልባት ወንድ ሊሆን ይችላል። ፖሊስ እያባረረው በህልሙ ከተመለከተ የገንዘብ ችግር ያጋጥመዋል። ያንን ደግሞ ችግር ያሸንፋል ተመልሶ ያገኛል ጥሮ ለፍቶ ማለት ነው። ሌላ የፖሊስ መኪና የፖሊስ መኪና አንድን ወንድ ህልም አላሚ ሲያሳድድ ማየቱ በዙሪያው ላሉ ሰዎች የሚሰጠውን ጭካኔና መጥፎ አያያዝ ይገልጻል። ይህም ሰው እንዳይወደው ያደርገዋል ማለት ነው። አንድ ወንድ ህልም አላሚ እኔ ለማብራራት እሞክራለሁ። ህልሙን ዝም ብዬ አንብቤ ብቻ አልተወውም፣ አብራራላችኋለሁ። እና አንድ ወንድ ህልም አላሚ ማለት ነው በህልሙም የፖሊስ መኪና እየተከተለው እያሳደደው እንደሆነ በህልሙ ካለመ ይሄ ህልም አላሚ ሰዎችን እንደሚጨቁን ለሰዎች እርህራሄ እንደሌለው ጥሩ በጥሩ ሰዎች እንደማይቀርብ ወይም ለሰዎች ጥሩ አመለካከት እንደሌለው የሚገልጽ ህልም ነው። በዚህ ባህሪ የተነሳ ደግሞ ሰዎች እንደማይወዱት ወይም እንደማይቀርቡት፣ እንዲቀርቡት አይወዱትም። በቃ እንዴት ብሎ ይቀርቡታል? እናንተ የሆነ ሰው የሚበድላችሁ ወይም ግፍ የሚሰራባችሁ ከሆነ አትቀርቡትም እና እንደዛ እንደሆነ ህልም አላሚው ያመላክታል ማለት ነው። አንድ ወንድ ሰው በህልም ውስጥ ከፖሊስ ሲያመልጥ ከተመለከተ በመጥፎ ድርጊቶቹ እንግዲህ መጥፎ ድርጊቶችን ሰርቷል፣ በእሱን መጸጸቱን እና አምላክን ይቅር አምላክ ይቅር እንደሚለው ተስፋ እያደረገ እንደሆነ ያሳያል ማለት ነው እንግዲህ። አንድ ወንድ ህልም አላሚ በህልሙ ፖሊስ እያሳደደው ከሱ ሲያመልጥ ከተመለከተ የሆኑ ስራዎችን መጥፎ ስራዎችን ሰርቷል፣ እነዛም ደግሞ ፈጣሪ ይቅር እንደሚለው ተስፋ እያደረገ እንደሆነ የሚናገር ህልም ነው ማለት ነው። አንድ ወጣት በፖሊስ በህልም እየተባረረ እንደሆነ አንድ ወጣት በህልሙ ፖሊስ እያባረረው እንደሆነ እና ከነሱ ለማምለጥ ሲሞክር ከተመለከተ፣ እዚህ ጋር ልብ ብላችሁ ማለት ለማምለጥ ሲሞክር እና እንዲሁ ዝም ብሎ ሲባረር ፍርትንጉሙ ይለያያል ማለት ነው። ግን ፖሊሶች እያባረሩት ግን ለማምለጥ እየሞከረ ከሆነ ይሄ ፍቺ ምንድነው? ግድ የለሽነትና መጥፎ ባህሪ እንዳለው ያሳያል። እና ችግር ውስጥ ለመግባት ይህንን ግድ የለሽነቱና መጥፎ ባህሪን መቆጣጠር አለበት፣ ችግር ውስጥ እንዳይገባ ማለት ነው። ከፖሊስ እየተባረረ ሊያመልጥ እየሞከረ ከሆነ ይሄው ራሱ ህልም አላም ይሄን የሚያልመው እንግዲህ ግድ የለሽ መሆኑን፣ ጥሩ ባህሪ እንደሌለው አንዳንድ የሚሰራቸው ባህሪዎች ደግሞ ወደ ችግር ውስጥ ስለሚያስገቡት ይሄን መጥፎ ባህሪውን መቆጣጠር እንዳለበት የሚነግረው ህልም ነው ማለት ነው። አንዲት ያላገባች ሴት ልጅ ፖሊስን በህልም ውስጥ ታየች። ይህ እያጋጠማት ያለውን ቀውሶችና ችግሮች ምልክት ነው። ለዛም ደግሞ የሚያጋጥማት ቀውሶች እና ችግሮች እንድታዘን እንድትጨነቅ ያደርጋታል ማለት ነው። ከዚህ ጭንቀትና ከሀሳብ ደግሞ ቶሎ ለመውጣት መሞከር እንዳለባት ነው፣ እንግዲህ ያላገባች ሴት ዝም ብላ ፖሊስን ካየች። ሌላው ያ ባለትዳር ሴት ልጅ ደግሞ በህድማ ውስጥ የሚያሳድዳት ፖሊሶች እንግዲህ ፖሊሶች እያሳድዷት ፖሊሶችን እየፈራች ከሆነ አንድ ነገር እንደሚከሰት ያሳያል። ፖሊሶቹ እያሳድዷት እሷ ደግሞ እነሱን ፈርታ ልቧ እየፈራ የምት የሮጠች ምናምን በቃ ፖሊሶች ያሳድዷታል እሷ ፈርታ ከሆነ ይሄ ፍቺ ምንድን ነው? የሆነ ነገር ወደ ህይወቷ እንደሚከሰት ያሳያል። ይህም ብዙም ጭንቀትና ድካም ወይም ደግሞ ሀሳብ ያስከትልባታል ማለት ነው። እሺ፣ አንዲት ያላገባች ልጅ በፖሊሶች ስትፈለግ ማየት እንግዲህ፣ ፖሊሶች እየፈለጓት እና በህልም ያገኙኛል ወይም ደግሞ አገኙኝ እያለች በህልም ስትጨነቅ በህልሟ ከተመለከተች ይሄ በኦላ ፍቹ ምንድን ነው? በአሉታዊ አስተሳሰቦችና ፍርሃቶች ደግሞ አይምሯ እንደተሞላ በቃ በማይሆን ነገር አይምሯን እያስጨነቀችው እንደሆነ ያሳያል ማለት ነው። ይህም በህይወቷ ውስጥ ምንም ጠቃሚ ነገር ማድረግ እንዳትችል ያደርጋታል፣ ህይወቷን ያግድባታል ማለት ነው። እንግዲህ ፖሊሶቹ እየተፈለጉ ሊይዟት ምናምን እያለች በህልሟ ካለመች ፍቺው በእውነታው በጣም በማይረባ ነገር አይምሯን እያስጨናነቀች በቃ አይምሯን በጭንቀት እንደሞላችው እና የሆነ ነገር ለማድረግ ራሱ በቃ ዲፕሬሽን ውስጥ እንደገባች ያመላክታል ማለት ነው። ሌላዎቹ ህልም አላሚው ፖሊሶች በህልም ሲፈልጓት፣ እንዲሁ ፖሊሶች እየፈልጓት እንደነበረ በህልም ካየች የመጽናናት ስሜት እና በሚቀጥሉት ቀናት በህይወቷ ውስጥ በሚያስደንቅ ሁኔታ እና በሚያስደስት ነገር የተሞላ እንደሚሆን ያሳያል ማለት ነው። ሁኔታ ወደ ተሻለ ነገር ይቀየራል ማለት ነው። ዝም ብሎ ፖሊሶች ሲፈልጓት ብቻ ካለመች፣ ሳትጨነቅ ትጨነቅ ልያዝ ብላ ሳትፈራ እንዲሁ በፖሊስ እንደምትፈለግ ካለመች፣ ይሄ ህይወቷ በተሻለ በአስደሳችና በጥሩ ነገር እንደሚቀየር፣ ቀጣዩ ጊዜ ጥሩ እንደሚሆን የሚናገር ህልም ነው ማለት ነው። አንዲት ያላገባች ሴት ደግሞ እንዲሁ ፖሊስን በህልም ማለም በዙሪያ ካሉት ሰዎች ከባድ አያያዝ እየተቀበለች እንደሆነ ያሳያል። ምንድን ነው በዙሪያ ያሉት ሰዎች እንደሚበድሏት ወይም ደግሞ ጥሩ አመለካከት ለእሷ እንደሌላቸው ያመላክታል። ፖሊስን ያላገባች ሴት እንዲሁ ስትመለከት እራሱ ማየት ማለት ነው እና እነዚህ የምትቀርባቸው ሰዎች በሙላ ስለሚበድሏት፣ በመጥፎ ነገር አድርጓት ስለሚሄዱ ቦኗ እንዲጨናነቅ፣ አይምሯ ጭንቀት ውስጥ እንዲገባ ያደርጋታል ማለት ነው። እሺ ሌላው በህልም አላሚ ውስጥ እንዲሁ ፖሊስ የማይታወቅን ይቅርታ፣ በህልም አላሚ ውስጥ ያለው ፖሊስ የማታውቀውን ሰው በሰዎች መካከል እየተራመደ እና ስለሷ የማታውቀውን ፖሊስ ወይም ደግሞ የማታውቀው ፖሊስ በሰዎች መካከል እየተራመደ እንደሆነ በህልም ከተመለከተች ይሄ ፍቺ ምንድነው? ስለሷ መጥፎ ነገር የሚናገር ሰው እንዳለ ነው። ይህም በመካከላቸው ያለውን የልጅቷን ስም ወይም ከጓደኞቿ ጋር ያለውን ስም በሰዎች ስም ያለውን ስሟን እንደሚጠፋ የሆነ ሰው በህልሟ የማታውቀው ፖሊስ ወይም ደግሞ የማታውቀው አይተው የማታውቀው ፖሊስ በሰዎች መካከል እየተራመደ እንደሆነ በህልም ከተመለከተች እሷ ስሟን የሚያጠፉ ሰዎች አሉ፣ ከጓደኞቿ ጋር ወይም ከዙሪያ ካሉ ሰዎች ጋር በሰላም እንዳትኖር ስለ እሷ መጥፎ የሚያወሩ ሰዎች አሉ ማለት ነው በአጠቃላይ እሺ ባለትዳር ሴት ፖሊስን በህልም ስታልም፣ ባለትዳር ሴት ማለት ነው። በህልም አላሚዋ ቤት ውስጥ ያለው ፖሊስ ለባለትዳር ሴት ከረጅም ጊዜ በፊት ያጣችውን ነገር ማግኘት እንደምትችል ይጠቁማል። እንግዲህ ቤቷ ውስጥ ለባለትዳር ሴት ቤቷ ውስጥ ፖሊስ ገብቶ ወይም ፖሊስ ከቤቷ ውስጥ ካየች ለረጅም ጊዜ ያጣችውን ነገር እንደምታገኝ ይናገራል ህልሙ ማለት ነው። ይሄም ደግሞ ደስታና ምቾት እንዲሰማት ያደርጋል ማለት ነው። አንዲት ባለትዳር ሴት ፖሊሶቹ ከልጆቿ አንዱን ለመውሰድ በህልም ሲመጡ ካየች ይህ የሚያሳየው ልጆቿ ጥሩና ጥሩ ምግባር ያላቸው ያኔ ምናልባት ሴቶች የሴቶች እናት ከሆነች እንግዲህ ሴቶች ይበላሹብኛል ወይም እንዲሆኑብኛል ብላ በእውነታው የምትዘጋ ከሆነ ወይም ልጆች የመጥፎ ቦታ ላይ ይውላሉ ብላ በህልሟ በእውነታው እየሰጋች በህልሟ ፖሊስ መጥቶ ከልጆቿ አንዷ ወይም አንዱን ፖሊስ ሊወስደው እንደሆነ በህልም ካለመች ይፍቺ ማለት ልጆቿ ጥሩ ባህሪ አላቸው። ሴቶችም ሊሆን ይችላል፣ ወንዶቹ ጥሩ ስነ ምግባር አላቸው እና መፍራትና መስጋት የለበሽም፣ አንቺ እንደምታስቡ አይደለም እያለች ነው ህልሙ ማለት ነው። ልጆቹ ጥሩ ባህሪ አላቸው። ያው እናት ስለሆነች እየተጨነቅሽ ነው ማለት ነው። ፖሊስ መጥቶ ልጆቹ ሊወስድ ካለምሽ ግን ልጆችሽ በእውነታው እንደምታስቢው ጥሩ ባህሪ አላቸው መጥፎ ባህሪ የላቸውም ለማለት ነው። እሺ፣ ባለትዳር ሴት በህልም ውስጥ ያለው ፖሊስ በዙሪያ ያሉትን ሰዎች መጠንቀቅ እንዳለባት ይገልጻል። ምክንያቱም በእሷ ላይ መጥፎ አላማ ሊኖራቸው ይችላል። ባለትዳር ሴት እንዲሁ በህልሟ ፖሊሶችን ካለመች ዙሪያ በዙሪያ በአካባቢዋ ቤተሰቦቿ፣ ጓደኞቿ ሊሆን ይችላሉ። እነሱም መጠንቀቅ ነው ያለባት። ምክንያቱም ለእሷ መጥፎ ነገር እያሰቡ ሊሆን ይችላል ብለው ፈተውታል ማለት ነው። እሺ ፖሊስን በህልም ውስጥ ማየት ባሏን ማጣት እንደምትፈራ የሚያሳያል። ባለ ትዳር ይህም ግንኙነታቸው አሉታዊ በሆነ መልኩ ይጎዳል። ያኔ ባሏን ማጣት በመፍራቷ የተነሳ ራሱ ግንኙነታቸው ባልሆነ ባልሆነ በነገር በጭቅጭቅ ምናምን ሊጎዳ ይችላል ማለት ነው። እሷ በህልሟ ፖሊስን ከተመለከተች ባሏል እንዳታጣ ትፈራለች ማለት ነው፣ ባለ ትዳር ሲል። ስለዚህ እንደዚህ ከመፍራት ይልቅ ባልሽም መንከባከብና መውደድ እንዳለብሽ እና እንዲሁ በትንሽ በትልቁ መጨነቅ ይሄዳል፣ ይተወኛል ብለሽ አትጨነቅ እያለች ነው ህልሙ ማለት ነው። ሌላው አንዲት ባለትዳር ሴት ፖሊሶች ባሏን በህልም ሲይዙት ስትመለከት ይህ ከባለቤቷ ጋር በጣም ባለቤቷን በጣም እንደምትወደው እና ለዘላለም ከሱ ጋር ለመሆን እንደምትፈልግ ያመላክታል። የሚገርም እኮ ነው። አንዲት ባለትዳር ሴት በህልሟ ፖሊስ ሲይዘው ባሏን ከተመለከተች እሷ በቃ ፍቹ ምንድነው? ባሏን በጣም እንደምትወድ እና ለዘላለም አብሮ እስኪያረጁ ድረስ አብሮ መኖር እንደምትፈልግ ያመላክታል ማለት ነው። ፍቹ እንደዛ ነው። ሌላው ደግሞ ይቺው ባለትዳር ሴት በህልሟ ባሏን በመንገድ ላይ እንግዲህ መንገድ ላይ እየተጓዘ ባሏ መንገድ ላይ ፖሊስ ባሏን ከያዘው እዚህ ጋር ፍቺ ይለያል። መንገድ ላይ ፖሊስ ባሏን ሲይዘው ካየች በመንገድ እየተጓዘ ማለት ነው። ይህ የትዳር ጓደኛዋ በስራው ላይ ከፍተኛ ቀውስ እያጋጠመው እንደሆነ የሚያሳይ ምልክት ነው። ባለቤቷ በስራው ላይ ቀውስ እያጋጠመው ነው፣ ይህንን ያመላክታል ማለት ነው። ሌላው ደግሞ ባለቤቴ ባለቤቴን በባለትዳር ሴትን ውስጥ ባለቤቷን ባለትዳር በህልሟ ባለቤቷን ፖሊስ ሲያሳድደው በህልም ከተመለከተች በቅርብ ጊዜ ውስጥ በቅርብ ጊዜ ውስጥ ማለት ነው። በቅርብ ጊዜ ውስጥ በባሏ ድጋፍና እንክብካቤ ምክንያት ከችግርና ከሀሳብ እንደምትወጣ ወይም የመውጣት ችሎታዋን ያሳያል ማለት ነው። እሺ ህልም አላሚዋ ባሏን ወደ ፖሊስ ጣቢያ ሲገባ ካየች፣ ይህ ማለት በስነ ልቦና ላይ ተጽዕኖ ያሳደሩትን እና በእሷ ላይ ወንጀላ እየፈጠሩ ያሉትን ሰዎች ለመጋፈጥ ትችላለች ማለት ነው። የሚጨቁኗትን የሚያሟትን፣ እነሱን ሰዎችና እንዲሁም ደግሞ ስሟን የሚያበላሹ ስለሷ የሚያወሩ ሰዎችን መጋፈጥ እንደምትችል ነው። ባሏ ወደ ፖሊስ ጣቢያ ሲገባ ባለትዳር ሴት ካለመች ፍቺው ምንድነው? በዙሪያ ያሉ ሰዎች ስለ ሷ መጥፎ የሚያወሩ በቃ ለሷ ጥሩ አመለካከት ከሌላቸው እነሱም ግን መጋፈጥ እንደምትችል የሚያመላክት ነው። አንድ ህልም አላሚ ፖሊስ ባሏን ሲመረምረው አይታ ባለትዳር ሴት ህልም አላሚዋ ፖሊስ ባሏን እየመረምረው እንደሆነ በህልም ካየች የትዳር አጋሯ ስራ በማጣቱ ከፍተኛ የገንዘብ ችግር እንደሚያጋጥመው ያሳያል ማለት ነው። አዘጋጃችሁ ሊፍቺው እንደሚለይ ፖሊስ ቁጭ አድርጎ የመረመረው እንደሆነ በህልም ባለትዳር ሴት ከተመለከተች ፍቹ ምንድን ነው? ባሏ ስራ እንደሚያጣና የገንዘብ ችግር እንደሚያጋጥመው ነው ፍቹ ማለት ነው። እሺ ሌላው ፖሊሱ ባለቤቴን አስሮ በህልም ሲደበድበው ባለትዳር ሴት ፖሊስ ይዞ ባሏን አስሮ ሲደበድበው በህልም ከተመለከተች የፍቺ በአስተዋይነቷና በብልሃትነቷ በትንሹ ኪሳራ ካለበት መጥፎ ሁኔታ ለመውጣት እንደምትችል ነው። እንግዲህ ኪሳራ ሲያጋጥማቸው አስተዋይና ብልህ ሰው በመሆኗ ከዛ ነገር መውጣት እንደምትችል ያመላክታል። ባሏን ፖሊስ አስሮ ሲደበድበው ባለትዳር ሴት ከተመለከተች ከሚመጣባት ማንኛውም ችግር ብልህና አስተዋይ ስለሆነች ከዛ ነገር መውጣት እንደምትችል ያመላክታል። ዛሬ እርግጠኛ ባለስዳር ባለስዳር ብቻ ነው ወይ ነው የምትይው? እንግዲህ የፈቱት ይሄንን ነው። ብዙ ጊዜ ባሏን ሲይዘው ሲያስረው ምናምን ስልታልም ስለምትችል ፖሊስ፣ ዝራ ይህም ፈቷል ማለት ነው። ሌላ ባል ከፖሊስ መደበቅን ባለቤቷ ከፖሊስ ይደበቅም አለ የምትሰራውን ሀጢያትና የተከለከሉ ድርጊቶችን ያመላክታል። ይህን እንድትጸጽትና ወደ ፈጣሪ እንድትመለስ ያመላክታታል ማለት ነው። ለማንኛውም ለነጠላም ይሆናል። ፍቅረኛዋ ይህንን ፖሊስ ይይዘው፣ ፖሊስ ይደበድበው፣ ፖሊስ ሲደበቅ ነፍስ ተመሳሳይ ፍች ይኖሯል። ለተፈታችም የድሮ ባሏ እንደዛ፣ ለነፍሰ ጡርም ይሆናል ባሏ ይህንን ሲያደረግ ከተመለከተች ማለት ነው። ስለዚህ ለሁላችሁም ይሄ ነገር ይሆናል ማለት ነው። ለወንዶች ግን መግቢያ ላይ ትንሽ ፍቺን ያለው መኪና ሲያሯሩጠውና ፖሊስ ሲያሯሩጠው ወይም ፖሊስን ማየት የሚሰጠውን ፍቺ ያው ቀድም መግቢያ ላይ ለወንዶች ደግሞ ተናገር ያለው ማለት ነው። ስለተከታተላችን ከልብ አመሰግናለሁ። እንደ በፊቱ ይሄ ሰላሳ ደቂቃ ሀያ ደቂቃ የሚፈጅ ዝዝት ያለ ህልም አይደለም የምሰራው፣ ጥር ጥር ጥር ያለ ነው የማረገው ከዚህ በኋላ አጫጭር ሆኖ ግን ቢያንስ አንዱ ከአንዱ የተ የተለያየ ሁለት ሁለት አይነት ቪዲዮ አሰራለሁ። ለምሳሌ ፖሊስ ተሰርቷል፣ ይሄው ድጋሜ ሰርቻሉ፣ ግን ፍቻቸው የተለያየ ነው። ስለዚህ ለእናንተም እንዳይረዝምባቸው በአንዴ የሰላሳ ደቂቃ የሚፈጅ ምናምን ከምሰራ ጥርጥር ያሉትን እያመጣሁ እየለየው ነው የማቀርብላችሁ ማለት ነው። ስለተከታተላችን ከልብ አመሰግናለሁ። በሌላ ቪዲዮ ደግሞ እንገናኛለን። ደህና ቆይ፣ ቻው፣ ደህና ቆዩ። ላይክ አድርጉ፣ ሰብስክራይብ